አለይኩም ወረሕመቱላሂ ወበረካቱ የተከበራችሁ የቻናኒ ቤተሰቦች እንዴት ናችሁ? በሀገርም ውስጥ በሀገር ውጭ ያላችሁ ሁላችሁንም ሰላም ሰላም ብያለሁ። ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መጥቻለሁ። የዛሬ ርዕስ የነቢዩ ሶለላሁ ዐለይሂ ወሰለም ምክር ክፍል ሁለት። ነቢዩ ሶለላሁ ዐለይሂ ወሰለም የሚሞቱ ዘጠኝ ቀን ሲቀራቸው ምን ተፈጠረ በሚል ርዕስ መጥቻለሁ። እስኪ አብረን ማለት ነው። ለቤቱ አዲስ የሆናችሁ ደግሞ ምልክቱን በመጫን ቤተሰብ ሆኑ፣ ቤተሰብ የሆናችሁ ደግሞ ሻር ላይክ አድርጉ ማለት ነው። እንግዲህ አብረን እንሆናለን። እሺ ነቢዩ ሶለላሁ ዐለይህ ወሰለም ሊሞቱ ዘጠኝ ቀን ሲቀሯቸው ምን ተፈጠረ? ሶለላሁ ዐለይህ ወሰለም ያላ ነቢያችን ሊሞቱ ዘጠኝ ቀን ሲቀራቸው ከቁርአን የመጨረሻ አያ ወረደች። አጂ ካረኩ በኋላ በኋላ ይህንን ምልክት ይታይባቸው ነበር ከዛ በእሁድ ጦርነት የሞቱት ቀብር ጋር ሄደው እንዲህ አሉ የአላህ ሰላም በእናንተ ላይ ይሁን እናንተ ቀዳሚዎች ናችሁ እኛም እንከተላችኋለን አላህ ካለኔን እቀላቀላችኋለሁ አሉ ነብዩ ለሞት ሶስት ቀን ሲጋራቸው ህመሙ እየባሰባቸው ነው ሙቀታቸውን በጣም ሲጨምር እንዲህ አሉ፣ ሚስቶችን ሰብስቧቸው ባቸው አለ ሰለላሁ ዐለይሂ ወሰለም። ነብዩ ለሞት ሶስት ቀን ሲቀራቸው ሙሙ የባሰባቸው ሙቀታቸው በጣም ሲጨምር እንዲህ አሉ፣ ሚስቶችን ሰበስቧቸው ብለው ተናገሩ። አስቡት። ሁሉም የጠሩበት ምክንያት አይሻ ቤት ሁኜ ልታከም ብለው ለማስፈቀድ ነው። ነብዩ መይሙና ቤት ነበሩ። ከዛም ወደ አይሻ ቤት ለመሄድ አቡበከር እና ፈዲል ኢብን አባስ ደግፏቸው ነብዩ በዛ ሰዓት ባጋጠማቸው ድካም እግራቸው መሬት ላይ እየጎተቱ ሄዱ። ሶሃቦች የነብዩ ድካም ሲያዩ በጣም ደነገጠው። መስጊዱ ውስጥ ተሰብስበው ያወሩ ጀመረ። የአንሻ ቤት በሩ ክፍት ነበር። ነብዩም የሶሃቦች ድምፅ ሰምተው ምንድን ነው ሲሉ፣ ለእናንተ ተጨንቀው ነው አሏቸው አሉ። ወደ እነሱ ሰዱ። መቆም ይፈልጉ ነበር ግን አልቻሉም። ሶሃቦቹ ይገፏቸው ሚንበር ላይ መውጣት ፈልገው አልቻሉም። የሚንበር ደረጃ ላይ ቆመው ታዋቂው ዳዕዋቸው አሉ ሰዎች ሆይ፣ ከሴቶች ጋር ባለ ግንኙነት አላህን ፍሩ። እኔ መክራችኋለሁ አሉ። ከዛም ነቢዩ አሉ የሆነ ሰው አላህ ከዱንያ እና አስመርጧት እሱ ጋር ያለውን ነገር ይምረጡ አላህ ያ ረሱሉላህ፣ እሳቸውም ነበር የሚሉት። ማንን ማላወቅ ነበር ከአቡበከር በስተቀር። አቡበከር ቁጭ ብሎ ማልቀስ ጀመረ። አላህ፣ ነቢዩም ከመውረዳቸው በፊት የመጨረሻ ዱአ እንዲህ አሉ። አላህ ይጠብቃችሁ፣ አላህ ባለ ድል ያርጋችሁ፣ አላህ የጠንክሯችሁ፣ አላህ ይደግፋችሁ ብሎ ዱዓ ደረጉ። ያ ረሱልላህ ያ ሀቢብ አላህ ያ ረሱልላህ ያ ረብ፣ የሚያሳዝን ነገር እና ግን እንደዚህ ለመታከም ሲሉ ሁላቸውን ሚስቶቻቸውን በአንድ ላይ ሰብስበው ለማስፈቀር ማለት ነው። አይሻ ቤት ልታከም በሚል ነበር እና ሰሃቦች አግኝ ነበር። ሁላቸውን ድንኳን ማለት ነው። የሀግንታ የዝሙት ሰበብና መዘዞቹ ዝሙት አላህ እጅግ የሚጠላው ከባድ ወንጀል ነው። ከአኼራ በፊትም እዚሁ ዱኒያ ላይ ወንጀል ነው ከሚፈጽሙት ግለሰቦች አሉ ለሀገር፣ እና ለዓለም የሚተርፍ ብዙ መጽሶች አሉት። ለዚህም ነው አላህ ዝሙትን አትስሩ ሳይሆን ዝሙትን አትቅረቡ ያለው። አይ ብሎ ዝሙትን የቀረበው ሰው ብዙ ጊዜ ራሱን ዝሙት ላይ ወጥቆ ነው የሚያገኘው። የዝሙት መስፋፋት እና ወንጀሉ ላይ የመውደቅ ተበቦቹ ብዙ ሲሆኑ ከነዚህ በጥቂት ስሜት ቀስቃሽ ምስሎችን ማየት ነው። እንደ ዘፈን ያሉ ድምሶች ማዳመጥ፣ በድኑ ከማይፈቅድ ተቃራኒ ጾታ ጋር ተነጥሎ ተገልሎ መቆየት፣ በወንድና በሴት መካከል የሽሪያ የጣሰ የጻፈ ቀረቤታ፣ እንዲሁም ቀልድና ጨዋታ መጠ እንጋባ ነው በሚል ምክንያት ኒካ ሳይታሰር በፊት መቀራረብ፣ ወሪ ወሬ ማብዛት ከላይ ሲታዩ ጥሩ የሚመስሉ ሰዎች በማመን ቀርቦ ሳያጣሩ ራስን ይሆንም ልጅ ወይም እህትን ለነሱ በማይገባ መልኩ አሳልፎ መስጠት መጠጋት። ስድስተኛ ለህክምና፣ ለሩቃ፣ ለትምህርት፣ ለስራና ወዘተ እያሉ ሴቶች ያለ አጃቢ ወንድ ወልይ ባዕድ ወንድ ጋር መቅረብ፣ እንግዲህ ዝሙት ጋር ይወስዱናል። በቢሮ ስራ ምክንያት የሴት እና ወንድ መቀራረብ፣ አንዳንዴ አምሽቶ መግባት፣ ከዚያም አልፎ ከስራ አለቃ ጋር ክብር ጥሎ መቀራረብ፣ ከተማ ውስጥ ይሁን ከከተማ ውጭ፣ ሀገር ውስጥ ይሁን ከሀገር ውጭ ሴት ልጅ ከበዓድ መሕርም ካልሆነ ወንድ ጋር በአንድ መኪና ውስጥ መጓዝ እንግዲህ ዝሙትን እያስፋፋ ነው። የዝሙት ወንጀል ላይ መውደቂያው ምክንያቶች ናቸው። እህቴ ሆይ፣ በምን ምክንያት ከባዓድ ወንድ ጋር አንድ ክፍል፣ አንድ ገቢ፣ አንድ መኪና ውስጥ ለአፍታ እንኳን ቢሆን እንዳትቆይ ይህ ምክር ያልተከበርሽ እንደሆነ በዋነኝነት የምትጎጅ አንቺ ራሱሽ ነሽነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሚከተለው ብለዋል። በአድ ወንድና በአድ ሴት ለብቻቸው ተነጥለው አይሆኑም ሶስተኛው ሸይጧን ቢሆን እንጂ። ሸይጧን ደግሞ በመጥፎ ነገር ይዟል። ወንድሜ ሆይ ከእሳትና ከአውሬ ከምትሸሸው በላይ ከዝሙት ከበሮቹ ሽሽ። እህት ሆይ ባልሽን ከእህትሽ ከሰራተኛሽ ወዘተ ጋር ትተሽ አትሄጂ። ሀገር ውስጥ ይሁን ውጭ ሀገር ሰው ቤት በሰራተኝነት ተቀጥረሽ ምትሰሪ እህት ሆይ ከወንድ አሰርሽም ጋር ይሁን ከልጆቹ ወዘተ ጋር ለአፍጣም እንኳን ቢሆን ለብቻሽ እንዳትሆኝ ዲንሽም ዱንያሽም እንዳይበላሽ ተጠንቀቂ። አላህ በዱኒያም ከውርደት በአኼራ እሳት ይጠብቃል። ሁሉም ነገር አባህ ተጠብቀን ነበር ማለት ነው። ያ رب العالمين <سؤال> <سؤال> ህልም ቅዠት በእስላም እይታ ዲናሊ እስላም ህይወታችን ላይ ሊገጥመው ለሚችሉ ነገሮች ሁሉ ህግና ስርዓት አስቀምጧል። ይህ አውቀን መኖር በዲናችን እንድንተማመን ህይወት ከሚረብሽ ነገሮች ሰላምም ለማግኘት ይረዳል። ብዙ ሰዎች በየጊዜው የሚያስጨንቅ የሚያሳስብ ህልም አየሁ፣ እያሉ ያወራሉ። በርካቶችም የህልም ፍቺ እንዲፈጸም ደፈር ይጠቃል። የምናየው ሁሉ ህልሞች ፍቺ ለማወቅ መጣር ተገቢና አስፈላጊ አይደለም። የህልም ህግ በኢስላም ባጭሩ እንደሚከተለው ነው። ጥሩ ህልም ያየ ሰው ይደሰት፣ ጥሩ ነገር የሚጠብቅ መጥፎ ህልም ያየ ሰው ደግሞ ቀጥሎ የሚገልጹትን ነገሮች ከማድረግ አችላ ብሎ ይተው ይላል። እንግዲህ ውዶች ይሄ ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደሞ ዲስላይክ ማድረግ ይሰሙኝ ባይ